ካለፉት ጊዜያት ሲንከባለሉ የቆዩና ዛሬም ድረስ ተሻግረው ያለመግባባት ምክንያት የሆኑ ጉዳዮችን በንግግር ለመፍታት በሚል ነው የኢትዮጵያ ሀገራዊ ምክክር ኮሚሽን ተቋቁሞ ወደ ስራ የገባው። ከወራት በፊት የስራ ጊዜውን ያጠናቀቀው ኮሚሽኑ በአማራና ትግራይ ክልሎች ያሉበትን ቀሪ ስራዎች ያጠናቀቅ ዘንድ የህዝብ ተወካዮች ምክር ቤት የኮሚሽኑን የስራ ጊዜ ለአንድ ዓመት እንዳራዘሙ ይታወሳል። በዚህ ጊዜ ውስጥ ቀሪ ስራዎቹን ለማጠናቀቅ የቅድመ ዝግጅት ስራዎችን ሲያከናውን የቆየው ኮሚሽኑ የአማራ ክልል የአጀንዳ ማሰባሰብ የምክክር ምዕራፍ ከነገ ጀምሮ በባህር ዳር ከተማ ማካሄድ ይጀምራል። ከክልሉ 267 ወረዳዎች አስር የማህበረሰብ ክፍሎችን ወክለው የተመለመሉ ከ4500 በላይ ተሳታፊዎች የተለዩባቸው መርሃ ግብሮችን አጠናቋል። ኮሚሽኑ የተሳታፊ ልየታ መርሃ ግብሩን ማጠናቀቁን ተከትሎ ከነገ መጋቢት 27 ቀን 2017 ዓ ም ጀምሮ እስከ ሚያዝያ አራት 2014 ድረስ የክልሉን የአጀንዳ ማሰባሰብ የምክክር ምዕራፍ እንደሚያከናውን በይፋ አሳውቃለሁ። መድረኩ ለሀገራዊ መግባባት ብሎም በአማራ ክልል የተገኘውን አንጻራዊ ሰላም ለማጽናት የጎላ ሚና እንደሚኖረው ተነስቷል። ከዚህ ቀደም በክልሉ የነበረው የጸጥታ ሁኔታ የአጀንዳ የማሰባሰብ ሂደቱ እንዲዘገይ ምክንያት ሆኖ መቆየቱ የተመላከተ ሲሆን፣ አሁን ላይ ግን አጀንዳውን ለማሰባሰብ አስቻይ ሁኔታዎች ተፈጥሯል። አሁን ይህንን ከነገ የሚጀምረውን የአማራ ክልል የአጀንዳ ማሰባሰብ የምክክር ምዕራፍ ሊያውክ የሚችል ምንም አይነት የጸጥታ ስጋት የለም የሚል ማረጋገጫ አግኝተን ነው የመጣ ነው ማለት ነው። ተነጋግረን በሀይ ሌቭል ተነጋግረን ይሄ አሹራንስ ተሰጥቶ ነው የመጣ ነው ማለት ነው። እንደ ህዝባችን ዝግጁነት፣ እንደ አስተዳደር፣ እንደ አመራሮች ጥንካሬ የሁሉም በተለይም ደግሞ የተቃዋሚ ፓርቲዎች፣ ሲቪል ማህበራት፣ ምሁራን፣ የሁሉም መተባበር እጅግ አግዞን ለዚህ ደርሰናል። ምክንያቱም ለጸጥታው መደፍረስ ለግጭቶቹ መነሻ ምን እንደሆነ በመመካከር እንጂ እንደገና በዚያ በግጭቱ ላይ በኦረዲ በምን እሳት ላይ ቤንዚን ማርከፍከፍ ሳይሆን እነዚያን የምናበርድበትን መንገድ ያውም በዚያው መፍትሄ ምክክር ስለሆነ ነው። በክልሉ በሚከናወነው የአጀንዳ ማሰባሰብ ሂደት የተለያዩ የማህበረሰብ ክፍሎችን የሚወክሉ አካላት በፍትሐዊነት እንዲካተቱ መደረጉ ተነስቷል። በክልሉ ከሚገኙ 267 ወረዳዎች በፊት 259 ነበር። አሁን አራት ተጨምሮ ከመጣን በኋላ 263 ወረዳዎች የተሳታፊ ልየታ አካሂደዋል። ይሄ ማለት ጂኦግራፊካል ከቨሬጁ 98.5% ማለት ነው። የያንዳንዳቸው ሀሳብ ከ ግለሰብ ደረጃ፣ በቡድን ደረጃ፣ በማህበረሰብ ደረጃ በማናቸውም ሁኔታዎች እንዲወክለው ጥረት አድርገናል። ስለዚህ ቅቡልነቱ ከሂደቱ ጋር እጅግ በጣም የተያያዘ ነው። የሌጂቲመሲው ኤክስፕሬሽን ወይም ግልጽነት በፕሮሰሱ ወይም በሂደቱ ላይ ነው። ይሄ በሳይንስም የተረጋገጠ አካሄድ ስለሆነ ከነገ ጀምሮ በአማራ ክልል በሚጀምረው የአጀንዳ ማሰባሰብ ሂደት የመጀመሪያ ምዕራፍ 4500 የማህበረሰብ ክፍሎች የወከሉትን ማህበረሰብ አጀንዳ የሚያደራጁ ይሆናል።